ወልዲያን ለመቆጣጠር መከላከያ የማረካቸውን አይታችኋል። መታወቂያዋን ላይ ላሳያችሁ ከፍቼ ሻቢያ ህወሓት ቲዲኤፍ አይገርማችሁ። ከምሬ ወዳጀ ጦር ጋር የሚባለው ባለፈው የአማራ ፋኖ ተረሽኗል ተብሏል። ያንን ረሳችሁት። ዛሬ ግን ስለ ድል ተዋላኛል። ለምን ተረሸኑ? እነዚያ ህወሓትን አልቀበልም ያሉት ናቸው የተረሸኑ። ልንገራችሁ። ወልዲያን ለመቆጣጠር በተደረገ ውጊያ ላይ የኢትዮጵያ መከላከያ ሰራዊት ከህዋት 55 ወታደር ነው የተያዙ። ከተገደሉት ውጭ 55 ተማርፏል ተማርኳል። ሂዳችሁ ይኸው ከነ መታወቂያቸው 55 ከህዋት ሁለት የሻእቢያ ኮሎኔል ነው የተማረከ። የሞተው ልነግራችኋል። ከፋኑን ጭቃ ሁኖ ሀቁ ነው። ምሬ ወዳጀው እያልኩን ያለ ነቁረን ጀግናው ዘመን አይደለም። ምን እየተሰራ እንደሆነ ስለማቅ ነው። አምሳ አምስት የህወሓት ወታደሮች አልተማረኩም። 480 በአንድ ባንድ ሰላሳ ደቂቃ ጭቃ አልሆንም። ሁሉም መታወቂያቸው የሞቱት ሁሉ ጭቃ የሆኑት መታወቂያቸው ሲታይ የትግሬ ሰዎችና የኤርትራ ሰዎች ሆኑ የተገኙ። ሁለት ኮሎኔል ነው የተማረቀው።